ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ሰላማችሁ ይብዛ። በያላችሁበት ነዋሴ ክፍል አንድ ድራማን ይዤ መጥቻለሁ። በክፍል አንድ እንዳየ ነው ሀና ከደሴ ወደ አዲስ አበባ አባቷን ለማሳከም ለመምጣት ለሌያስ ነገረችው። ለኤልያስም ፍቅረኛዋ አባቷን ማሳከም እንዳለበት ስትነግረው እሺ ብሎ ተስማም አዲስ አበባም ስትደርስ ሀና የሚቀበላትን ሰው አዘጋጅቶላታል። ቤትም እንዲከራይላቸው የአልጋ ቤት እንዳይከራተቱ አላት። ኧረ ችግር የለውም አልጋ ቤት ይዘን መኖር እና መክረም እንችላለን ስትለው፣ አዲስ አበባ እንደ ደሴ አይደለችም ሀና፣ የግዴታ ቤት ማረፊያ መኖር አለበት አላት። እሺ አመሰግናለሁ አለችው። ልሸኛችሁ ሲላትም አረ ብዙ ቀየለንም መሸኘት አያስፈልግም ብላው፣ ብቻ እኛው እንሄዳለን አለችው። ተሰናብቷት በቃ ካልሽማ ፈጣሪ ይከተልሽ አላት። ያንተን ውለታ እንዴት አርጌ እንደምከፍለው አላቅም፣ በጣም ነው ማመሰግነው አለችው። አዲስ አበባ ስትደርሽ መድረሳችሁ እንደውሉልኝ ብላው፣ ባይ ባይ ተባብለው ተለያዩ። አዲስ አበባ ስትደርስም፣ ሀና መኪና ላይ እንደወረዱ የተባሉት መንገድ ላይ ቆመው ስልክ ደወለች። ከዛም አካባቢው ምን እንደሚባል ስላላወቀች ከፊት ለፊቱ አንድ ሰው ሲመጣ እባክህን ይህ አካባቢ ምን እንደሚባል ንገርልኝ አለችና ስልኩን ሰጠችው። እሺ ብሎ ስልኩን እያወራት አዋራና አካባቢውን ማን ምን እንደሚባል ነግሮት ታጠገቧ ስልኩን ይዞት ጠፋ እሮጠ። ሀና በጣም ደነገጠች። አባቷም አይዞች ልጄ በቃ እንዲ ዋይን በአይን እያሉ በድንጋጤ ቆሞ ቀሩ። ወዲያውንም ሀቄ ደላላው ወዲያው መጣ። ሀኔ እናንተ ናችሁ ይመስለኛል፣ ሀና ነሽ አላት። አዎ እኛ ነን። ስልክስ ደውልልሽ እኮ አታነሹም አላት። ኧረ ስልኬማ ቀምቶኝ እኮ ሄደ። አንድ ጉድ በቃ እንጪ ሻንጣሽን ሙሉ ሰዳች ወደ ቤት ሲላት፣ አይ ሻንጣውን ቶ አለችው። እኔም እንዳልወስድብሽ ፈራሽ አለ። አይ እዚያ አይደለም አለችው። በቃ እንካ ብላ ሻንጣውን ይዞ ወደ ቤት አስገባቸው። የተተከራየበት ቤት ሲደርስ በቤት ውስጥ ምንም እቃ የለውም እና ፍራሽና አንዳንድ እቃዎች ስለሚያስፈልጉ መገዛዛት እንዳለባት ሀና ተገንዝባ ከደላላው ጋራ ወጥታ ገዛዝታ የተወሰነ እቃ መጣች። ጆሮም ለነሱን እንዲያግዛቸው ደላላው ሀቄ ብር እየከፈለው ኤልያስ ከሚልከው ብር እነሱን እንድትላላክላቸው ነው አለ። ከዛም ሀናን አዲስ አበባ ከገባሁ አይቀር አባቴን ለማሳከሚያ ብር ያስፈልገኛል። ስለዚህ ስራ ፈልጋለሁ አለች ለደላለው ሀቄ። እሺ ምን ትሰሪያለሽ አላት? የተገኘውን የቤት ሰራተኛስ ብትሆን ምንም ችግር የለው እሰራል። እግዚአብሔር ይመስገን ብለውት ምግቡን ከቀመሰ በኋላ በቃ ቻው ብሎ ወጣ ጆሮ። እነሱም ምግቡን ተቀብላ ቁጭ ብለው ውዳሴ ማርያማቸውን ከጨረሱ በኋላ ምግባቸውን በሉ። ሀቂም ደላላው ደው መጥቶ ምግቡን ማመጣላችሁ፣ አደልሃና አላት። በነገራችን ላይ እኔ ስራ ፈልጋለሁኝ ስራ ፈልግልኝ አለችው። እዛው ከቢሮ ቁጭ እንዳለች አንድ ደሳሳ ጎጆ የምትመስል ቢሮ አለችው። እናም እሺ ፈልግልሻለሁ ምን አይነት ስራ አላት። የተገኘውን እሰራለሁ አለችው። እሱም እሺ ሳይውል ሳያደር አስገባሻለሁ፣ ነገር ግን የሰው ቤት ስራ ትሞክሪያለሽ ሰር ያለሽ አላት። ችግር የለውም እኔ ያገኘሁትን ስራ መስራት አለብኝ። አባቴን ለማሳከም ስል ነው አዲስ አበባ የመጣሁት ስለዚህ ምንም ነገር አልመርጥም አለችው። ከዚያም ወይዘሮ ሜላት የምትባል ሀብታም ቤት ደውሎ ወይዘሮ ሜላት የድሆች እናት እያለ ሰራተኛ ፈልግልኝ ብለው ነበረ። ቀደም ብላ ወይዘሮ ሜላት ሀብታም እና የሁለት እናት ልጆች ናት። ልጇ ሰላም ቀበጥ ናት፣ ሰራተኛ በጭራሽ አታስቀምጥም። ነዋሴ የሚባለው ልጇ ደግሞ ገራገርና የውሃ ነው። ሰላም የምትባለው ቀበጥ ልጇ በጣም ከባድ ስለሆነች የሀቄም ደላለው፣ ወይኔ ወይዘሮ ሜላት ቤት የምትገባ የፈረደባት ናት። ይቺ ቀበጥ ልጇ ሰራተኛ አታስቀምጥም እያለ ሲያስብ ነበር ቀድሞ ግን። አሁን ደግሞ ሀና ስራውን ስለፈለገችው ተደውሎላት ወላት ሰው አገኘሁሉት ወይዘሮ ሜላት አለ። በቃ ወደ እንትን አትለፍልፍብኝ አለችው ወይዘሮ ሜላት። እናም ሰራተኛ አግኝቼልሻለሁ በቃ ነገ ይዣት እመጣለሁ አለ። እሺ አፍጥነው አለችው። እሺ ብሎ በማግስቱ ተቀጣጠሩ። ሀናም ስራውን ለመስራት ፍላጎት ስላላት አባቷን ለማሳከም ጊዜያዊ ስራም ቢሆን ልሞክረው እሰራለሁ ችግር የለም ብላ ከወይዘሮ ሜላት ቤት ገባች። በነጋታው ይዟት ሄደ። ነገር ግን ከጆሮ ጋር በመንገድ ላይ ሲሄዱ ጆሮ ከወይዘሮ ሜላት ከቀበጥ ልጇ ስልኳን ከቦርሷ ወጣባት። ሀናም ባየችው ጊዜ የሰው ስልክ እንዴት ትነጥቃለ ብላ መንጭቃ ሮጣ ሰታት ነበረ። ግን ቤት ስትገባ ኗን ስታይ ያ ስልክ ስትመልስላት ሊደባደቡ ሁሉ ነበረ። ቀበጧ ሰላም፣ ይች እኮ ሌባ ናት፣ እናቴ ማስወጣት አለብሽ፣ ቤት ሳይበዘበዝ አለቻት። ከዛም ስራውን እንድትተው ተነገራት። ሀናን እያዘነች ወደ ተመልሳ ወደ ቤቷ ሄደች እዛ አባቷ ግን የመሰላቸው በተማረችበት ስራ ያገኘች ነው የመሰላቸው። እንደዛም ሆና ጠዋት አልሄደችም ነበረ። ምነው ልጄ ዛሬ ስራ አትሄጂም አሏት። አይ የሆነ ነገር ለትንሽ ዛሬ ቤት ነው ሙሎ እቃ ምናምን ለመገዛዛት ብላ ዋሸቻቸው። ግን አሁንም ተመልሳ እንድትገባ ሀቄ ደላለው እንደምንም ብሎ እንዲያሳምናት ሞከረ። ወይዘሮ ሜላትም ሌላ ሰራተኛ ስላላገኘች በቃ ማስጠንቀቂያ ወስዳ ተጠንቅቃ ትስራ እሺ በቃ ብላ መለሰች። እውነቱን መናገተን ብትነግራት እንኳን አላመኗትም ነበረ። ቀጣይ ይሄ እስከምመጣ ድረስ ላይክ ሰብስክራይብ በማድረግ ኮሜንታችሁን አስቀምጡልን። ወይዘሮ ወይዘሮ ሜላት በማስጠንቀቂያ እንድትመለስ ለተነገራት ተመልሳ መስራቷን ቀጠለች። ቀበጧ ሰላም ግን በጣም ነበር የምትሰድባት ወይዘሮ ሜላትን። ብትሆን እያመነጫጨቃት እያመነጫጨቀቻት ነበረ። ሰራተኛ ፊት ሲሰጡት አይቻልም፣ ስለዚህ ፊት እንዳሰጣት አለችው። ልጇንም እማዬ ግን ለምንድነው እንደዚህ የምታመናጭቂያት ሲላት ከመጀመሪያው አመነጫጨቋት። እሷ ግን ስራውን ስለፈለገችው አንገቷን ደፍታ ቀጠለች። ወይ አምላኬ እያለች እስከ ማልቀስ ድረስ አስደረሰቻት ቀበጧ ሰላም። እናም እንደዚህ እያለ አንድ ቀን ስልካ ደውሎላት በጠዋት ሊገናኙ ከነዋሴ ጋራ ተቀጣጠሩ። ከመንገድ ላይ ልታገኘው ስትወጣ እሱ ፌንት ሆኖ ድንገት ይወድቅባታል። በድንጋጤ ምን ሆንክ ብላ ደላላው ሀቄ ጋ ደወለች። እሱም መጣ። ታይባክሽ ለእናቱ እንደውል ወይም ምትተኑ እንሂዳላት። እንዴ አይሆንም፣ ሐኪም ቤት መውሰድ አለብን አለች። ሙያዋም የሕክምና ዘርፍ ነበርና እንደምንም ብላ ሐኪም ቤት ይዘው ሄደች። እዛም ሐኪም ቤት ከደረሰችው በኋላ ዶክተሩን፣ ምንድን ነው በሽታው አለችው። በሽታው የታወቀ ነው እኛ የበሽተኞቻችንን መናገር አንችልም አላት። አው ልክ ነው እሱስ አውቃለሁ አለች እና እንዴት አወቅሽ? የቤቶቹ አባል ነሽ ከቤተሰቡ አንዷ አባል ነሽ ሲላት፣ አይ አይደለሁም። እኔ መንገድ ላይ ወድቆ ነው ያመጣሁት ወደዚህ። እኔ ሰራተኛችሁ ነኝ አለች። ሐኪሙም ዶክተሩ በጣም በመገረም አያት። በእውነት የቤት ሰራተኛት ትመስሊም፣ ቆንጆ ነሽ ብለው ይላት ጀመር። አይ ብላ እንግዲውስ ፈጣሪ ማረው ብላ ከዶክተሩ ጋር ተነስታ ወደ ነዋሴ ጋር ሄደች። ነዋሴ አሁን እንዴት ነህ? ደህና ነው ሆይ፣ ግን ምንድነው በሽታ ስትለው፣ አይ ምንም አይደለም አንዳንዴ ፀሐይ ሲሞቀኝ እንደዚህ ያደርገኛል አላት። አናም አዝና እያወራች እያለ ወይዘሮ ሜላትና ቀበጧ ሰላም መጣች። አንቺ አሁንም እዚሁ ነሽ አለቻት። እኔ እኮ ወንድምሽን ረዳሁት እንጂ ምንም አላደረግኩም አለቻት በማመስገን ፋንታ ለምን እንደዚህ ትይኛለሽ? ስትላት ምን ትመስላለች ሂጂ ሂጂ ከዚህ አለቻት። ወይዘሮ ሜላት በግልምጫ ስጣት። አንቺ ደግሞ እንድትሰሪያለሽ እዚህ አላት። ተይ እንጂ ማዬ አለ ነዋሴ። ነዋሴ ገራገርና የውሃ ልጅ ነው። እናም እናቱን ተይ እንደዚያ አትናገሪያት አለ። በዛም እሺ ብላ በቃ ልሂድላችሁ ብላ ወጣች። ደላላውም ሀቄ እንደምንም ማሳመኑ መልሳ እዛው ቤት ገብታ እንድትሰራ መለሳት። ስራዋን ቀጠለች። ለወዘ ቢሆንነት ትሰድባትን የሕክምና የሙያትንየተመረቀችላችበት እየናራጋሽ ነበረ ሄዳ ምታሳያት ብትሞክር እደግሞ አንቺ ምንድን ነው የምትይው? የቤት ሰራተኛ እንጂ አንቺን ብሎ ብላው አጣጥላት መለሰችው። የተሰራሽ ስር ይህንኑ ስራ አንገትሽ እንደፍተሽ፣ ካለዛ መንቅሬ ነው የማስወጣሽ አለቻት። በቃ በቃሽ ሁለተኛ አልጠይቅም አለች። በዛ ሀናም ይህንን ስራ መስራት አለብኝ አባቴን የግድ ማሳከም አለብኝ ብላ ያንን የጀመረችውን የቤት ሰራተኝነት ቀጠለች። ነገር ግን ወይዘሮ መላት ለነዋሴ የሕክምና እርዳታ የሚያደርግለት ሰው እየፈለገች ነበረ። ነዋሴን የሚከታተለው ዶክተር ከሀገር ውጭ ስለሚሄድ ሌላ ሰው እንደሚያስፈልጋት ነግሯት ነበርና እሷም በጭንቀት እንዲህ ሰው ይጠፋል? ገንዘብ ስቅ እየተከፍሎ የሚሰራ እያለች በውስጧ ታስብ ነበረ። እዛ ላይ ደግሞ ከአስራ ስድስት ዓመት በፊት በጠፋች ልጇ በጣም እያዘነች ፎቶዋን እያየች ሁሌም ታለቅስ ነበረ። የቀጣዩን ይዘን እንቀርባለን። ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉኝ ውድ የቻናል ቤተሰቦች።

ይልቅ የሆነ ስልክ ልስጥሽ። ያዥ። የምን ስልክ? አዲስ አበባ ያለ አዲስ አበባ በጣም ውድ ነው። ገንዘብ ለመቆጠብ ደግሞ ትንሽም ቤት ብትሆን ተከራይታችሁ ቆዩ። እዛ ስደርሱ ደግሞ እቃ ለመግዛት እሱ ያግዛችኋል። እሺ፣ አንተ ካልከው ግን ሰቧ እናስቸግር ደስ ይለኝ ነበር። በጣም ጥሩ ልጅ ነው። እዛ አንዳንድ ነገሮችን ያግዝሻል። በጣም በጣም አመሰግናለሁ ኤልያስ። ችግሩ ልጅ ይመስልሻል። ብቻ አባትሽ በሰላም ድነው እንደምትመለሱ ተስፋ አረጋለሁ። እንግዲህ ፈጣሪ ያውቃል። በቃ ገብተሽ እያለቀሽ ነው እማዬ፣ ለምንድነው የምታለቅሽው? ቆይ ለምን ተስፋ ቆርጠሽ ርምሽን አታውጭም? የእኔ ልጅ ምንም አ እንዴማ ምንም ሳትይኝ ቁርስ ፍርፍር አልይዝም ብላ አገር እያዝልኝ አለች። እንዴ፣ ፋዘሪ አባቴ አይደሉ እንዴ? እርስዎ ጋር ለመምጣት የግድ ምክንያት ያስፈልጋል ነው? አይ አይ እኔ ሌባ ልጅ አልወድ። ይኸውልህ አሁን ቀስ ብለህ መሰስ ብለህ ውጣ ከቤቴ። እንዴ ፋዘሪ እንደዚህ ማይጨክኑብኝ። ማነህ ጆሮ የምልህን ስማኝ እንጂ ውጣ አልኩህ እኮ። እኔም እኮ ወድጄ አይደለም፣ ያው ለመኖር ገንዘብ ስለሚያስፈልገው ነው የምሰርቀው። ይሁዳ አምላኩን የሸጠው ገንዘብ ስለሚወድ ነው።